እንዳልሞትባት፣ ፕሮቴስታንቶች ከበሩ ጋር ስደርስ። ና ሲነቁ ውድ አሌት ያሹ ቤተሰቦች እንደምን አላችሁ? ኢየሱስ ክርስቶስ ጌታ ነው። የክርስቶስ ሰላምና ጸጋ ባላችሁበት ይድረስ። ዛሬ ይዤላቸው የመጣሁት እንግዳ በተለያዩ ጊዜ በወንጌል ስራ ላይ እግዚአብሔር ትልቅ ነገር እያደረገ ያለው ወንድም ነው። እንዲሁም በጣም በሚገርም ከከባድና አስቸጋሪ ሁኔታ ውስጥ የነበረ እግዚአብሔር ግን ከዛ ህይወት ነጥቆ አውጥቶ ለራሱ መንግስት የጠራውና ለብዙዎች ለወንጌል አገልግሎት ወይም ደግሞ ለመዳን ሰዎች እንዲድኑ ምክንያት ያደረገ ወንድም ነው። ይህንን ወንድም ይዤላችሁ ቀርቤ ያለው ኢየሱስ ክርስቶስ ጌታ ነው። አሁን ወደ እንግዳ እንሄዳለን። እስኪ ራስህን ከማስተዋወቅን ጀምር። ክብር ለኢየሱስ ሲሆን ነቢይ በላቸው እባላለሁ። ክርስቶስ የሚታይባት ክብርት ዓለም አቀፍ ቤተ ክርስቲያን ባላደራ ነኝ። እስኪ ራስህን ሁሉም ሰው በተለያየው ጊዜ የሚያሳልፍበት የልጅነት ጊዜ አለ። በዛ በልጅነት ጊዜ ውስጥ የተለያዩ ጉዳዮች ሊገጥም ይችላል እና እስኪ ራስህን በልጅነት ጊዜ ላይ የነበርክበትን ህይወት ገጠመኝ ቆይታዎች፣ እንደገና ደግሞ ያሳለፍክባቸውን ነገሮች እስኪ በጥቂቱ፣ ብዙ ነገር ይኖርሃል ግን በጥቂቱ። እስኪ የልጅነት ጊዜ ወደ ጌታ ከመምጣት በፊት ያሉ የልጅነት ጊዜያቶች ብዙ አስቸጋሪ የነበሩ እጅግ የማይመቹ በአመፅ በአመፅ ያሳለፉባቸው ጊዜያቶች ናቸው። እግዚአብሔር ረድቶኝ ወደ ጌታ ከመጣሁ በኋላ ነው ህይወትን መንገድን እውነትን ካወቅኩ በኋላ ነው መልካምነቱ ተገልጦልኝ የኖርኩት እንጂ ከዛ በፊት የነበረኝ ህይወት በጣም አስቸጋሪ በጣም ተደባዳቢ ወጊ ሳንጃ ይዞ የሚዞር እና ብዙ እስር ቤቶች የሚፈልጉኝ ግን ለብዙዎች የማልገኝ እና መጣ የሚባል ግን የማያውቁኝ በዱርዬነት ዘመን በጣም በቃ ዘግናኝ በሆኑ ህይወቶች ያሳልፍ ያለው። እኔ እኮ አሁን አንተ ስለ አንተ ስሰማ የነበርክበት አካባቢ ልደታ አካባቢ አዲስ አበባ ከተማ ተወልዳደ ታዲያ እንዴት ወደ ወደ ዱርይነት ወይም ደግሞ ወደዚህ ትንሽ ከበድ ያለ ህይወት ውስጥ እንዴት ልትገባ ቻልክ? የነበርንበት ቤተሰብ ልበለው በአምልኮ ውስጥ የነበረ ስለሆነ እግዚአብሔርን ከብዙ አናቅምና ያው መንፈሱ በአመፃ ውስጥ እንድንገባ ድርጎናል። እና ያ ደግሞ ከልጅነት እየፈነከጥኩ ስገባ ሲጨበጨብልኝ ያደኩነኝና ኢቨን ስሜን እንኳን ያወጡበት መንገድ በጣም በዛ መንገድ ውስጥ በላቸው የተባለበት ፈንክቼ ስገባ የትናየት ነበር መባለውና ግን ወደ በላቸው የተለወጠው ፈንክቼ ስገባ በቃ እሱ በላቸው መባል አለበታል። ያው ስም ተጽዕኖ ያመጣ ያለን ያስም ተጽዕኖ አምጥቶ ላደግኩባቸው ላሳለፍኩባቸው ነገሮች እጅግ በጣም ወንትድ የሆነ ሰው ታውቃለህ። በጥይት ተመትቻለሁ። በሳንጃ ተወግቻለሁ። በጥይት ጥይት በዚህ ገብቶ በዚህ ወቷል። ሳንጃ ደግሞ እዚህ ላይ ጀርባዬ ላይ ተወግቻለሁ። እጅግ አመፀኛ በህይወት ይኖራል የማይባል ሰው ምን ስታደርግ ነው እንደዚህ በጥይት እንድትወጋ ያደረገው ነበር? በጥይት የተመታውበት ጊዜ ላይ ጠጥቼ ነበር እና ያኔ ያድጎች የገቡበት ጊዜ ነው ሰማንያ አራት አካባቢ ላይ እና አንድ ጭፈራ ቤት ውስጥ እነሱ ያለውን ኦቨር አክት አረጉ። በዛም ውስጥ መጣላት ፈለጉ። መሳሪያ ይዘው ነበር የሚገቡት እና ከሁለቱ ጋር ትንሽ ነካ ነካ አረኩኝ። ሶስተኛው ግን መታይ በጥይት እንዴት! በዛ ሰዓትም ሰው ሽጉጥ ይዞ ይገባል። መሳሪያ ይዘው ይገቡ ነበር፣ በወቅቱ ቦምብ ታጥቀው መሳሪያ ይዘው ነበር የሚገቡት እና ፍርሃቱ እኔ ውስጥ ስለሌለ ያሉበት ቦታ እኔ እንደልቤ የሆን ነበር። እና በጣም የሚደንቅ የተመታውበት መሳሪያ ኡዚ ይባላል። አንድ ተኩሶ መሬት ላይ የበጠለው አምስት ኢት እስካልተፋ ድረስ አይቆምም። እኔን መቶ አንድ ተተኩሶ ነከሰበት እና ጭፈራ ቤት የነበሩ ሰዎች ጠረጴዛ ስር ምናምን ገብተው ያዩ ነበር። ሲሞክር እኔ በርከክ አልኩ። አዞረኝ ከጠጣሁት መጠጥ ጋር የፈሰሰው ደም አዞረኝ እና እና ያወጣ ይሞክር ነበር። ሌሎች ጓደኞቹ ውጭ ወጥቶ ይተኩሱ ነበር፣ ሰፈሩን በደምብ ስለሚያውቁት። እዛ ቤተሰብ መጣ፣ ሰው መጣ፣ ይዘውኝ ሄዱ። ሶስት የመጀመሪያ ባልቻ ነበር፣ አልቻሉ፣ ዘውዲቱ እንደዚህ ብለው፣ ጨረሻ ላይ የካቲት ሆስፒታል፣ ካቲት ሆስፒታል ገባው። እዛ ትንሽ እርዳታ ተደረገልኝ ከአንገት በላይ ስፔሻሊስት ቶም ማረሰው ዶክተር መኮንን የሚባል ሰው አገኘኝ። ሪካቨሪ የሁሉ ገብቼ ነበር። በሞት እና በህይወት መካከል ነበር። ኢቨን እንደገባው ጣር ላይ ነበርኩ። አፍንጫይን አፌን፣ መተንፈሻይን ደም ዘግቶት ነው እና ጣር ላይ ያለው አንድ ዶክተር መጥቶ የሆነ ቲተር ወደ ውስጥ የከተተ በሱ ተነፈስኩኝ። ያ እየታጠበ እየታጠበ ደግሞ እስኪቆም ድረስ እንደዚያ የሆነበት ጊዜ ነበር። በጣም የሚገርም ነው። ግን እግዚአብሔር ሰዎችን እንዴት አድርጎ እንደሚታደግ እንዲሁም ደግሞ እግዚአብሔር የዛሬውን አይቶ እንዴት እንዳስመለጠ ግን በጣም የሚያስደንቅ ነው። በእውነት በጣም የሚደንቅ ነው ይሄ ነገር። ታዲያ ግን እኔ አሁን በዚህ ሁኔታ ላይ ያለ። እንዴት ግን ሰዎች ብዙዎች ያው ብዙዎቻችን እግዚአብሔርን ያገኘንበት ወደ ጌታ የመጣንበት መንገድ ይለያያል እና አንተ ግን በእንደዚህ ሁኔታ ውስጥ እያሳለፍክ እንዴት ወደ ጌታ መጣ? ጌታ ኢየሱስም ከማግኘቴ በፊት እናቴ እንዳልሞትባት ፕሮቴስታንቶችን እየፈለገች ባካችሁ ውሰዱልኝ ትል ነበር እና በወቅቱ እኔን የሚቀርብ ሰው አልነበረም። ለእኔም ቀርቦ ሊመሰክርልኝ የሚችል ሰው ምክንያቱም አንተ ማውጣት ብቻ ነው ከዚህ የሚጠበቀው። እና እግዚአብሔር ሊያገኘኝ ሲፈልግ አንድ ቦታ ላይ ጋርድ ነው ኢንቨስት እና አንድ ባለ ሀብት ጋር ጋርዶኜ በማገለግልበት ጊዜ ቤተሰቡ ክርስቲያን ዛ ቤተሰብ ግን ከደቡብ አፍሪካ የመጣ የአለቀዬ የሚስት ወንድም ብዙ እጽዎች የሚጠቀም ማለት በጌታ ያልሆነ ግን በጣም በቃ ስለ ደቡብ አፍሪካ እያወራኝ ነው። ደቡብ አፍሪካ፣ ስለ ደቡብ አፍሪካ ስለ ማፊያ ነው የሚያወራኝ። እና ስለ ማፊያ እያወራኝ በአንዴ እዛው ቁጭ ብዬ ደቡብ አፍሪካ ገባውኝ። እኔ ብሄድ ማፍያ ስራውን በደንብ ባከለታትፈዋለሁ ብዬ እያወራኝ ነው። በመሀል አቆመና፣ ጌታ ንተቀበላል በምን እየመሰክረ፣ ምስክርነት የሚባል የለውም ዱርዬ እየዘረፉ ነው እያለኝ እኮ ነውጌታ ግን አለ አይደለም፣ አቆመና ጌታን ሲለይ ምናምን የሚያስፈልገው ለአንተ ነው። ለምን ከሀሳብ እያወጣኝ ነው እና የሚያስፈልገው ለአንተ ነው እኔ ግን አያስፈልገኝም አልኩት። ለምን በወቅቱ ያው ኮንዲሽን ስለምጠብቅ፣ አልጠጣም ነበረ፣ አላጨስም ምናምን፣ ስፖርት ሰራለው። ቆይቶ እያወራኝ አሁንም እንዴት እንዴት አድርጌ ሚስቴና ልጅን አንድ ስፍራ ላይ ወስጄ እኔ ወደ ደቡብ አፍሪካ እንደሄድ እንደሚሄድ ሂሳብ እየሰራው ነው እሱ እያወራኝ፣ እኔ ሂሳብ እያሰራው። ደገመና ጌታን ተቀበለ ደነገጥኩ። ሁለተኛ ሲል ደነገጥኩ። ኢየሱስ ያድናል አላለኝ። አንተ አደለም ለሌላ ጉዳይ የሚታስብ ሰው እንዴት ሊደነገጥ ቻልክ? በዛ ሰዓት ምን እንዳስደነገጠኝ አላት። ጌታን ተቀበል፣ ቀበል ሲል ደነገጥኩ። ክቀጥል አልቆጭ። ሶስተኛ ላይ ግን አንተም ሚስትህም ጌታን ተቀበሏል። ወንጌል እየነገረ ነው። ቀጥታ ወስድ፣ ጌታ ተቀበል ብቻ ነው፣ ጌታን ተቀበል ብቻ ነው የሚለው። ወንጌል የሚባል ነገር ምንም አለውር ላይ ከዛም በፊት እኔ ያለቅ ስለ ፕሮቴስታንት ኢቨን ኦርቶዶክስ እያለ ስናልፍ ከማማተብ ውጭ ውስጡ ምንም አልናቅ የነበርንበት አምልኮ ስርዓት ስለነበር በቤተሰብ ባዕድ አምልኮ ላይ ስለነበር ምንም የምናቀው ነገር የለ። ከዛ ሶስተኛው ላይ ግን በቃ ገንዘብ ከሰጠኝ መሳፈሪያ እኔ ያለሁት መገናኛ ሴንትራል ሸው አካባቢ ነኝ። ለሰውየው ነው። ገንዘብ ከሰጠኝ የምትለው ወይስ መዳን? ያለም መዳን ያለም ከፈለገኝ አልኩኝ። እሱ እያወራኝ አሁን ተመልሱ ከፈለገኝ ገንዘብ ስጠኝ መሳፈሪያ አልኩኝ። ቀጥተ ለራሱ ነው የወራው ለልጁ፣ በውስጤ ነው የሆ ለእሱ ምንም አላወራውትም። ሶስተኛው ላይ እሺ ያልኩት እሺ ያልኩት ተለያየን። እኔም ሰዓት ደርሶ ነበር። ወደ ቤት ወደ ቤት እየሄድኩ ታክሲ ተራ ደረሰብኝና ያለ ደረሰ በጣም እየሮጠ ጣም ወፍራም መቶ ምናምን ኪሎ ነው። ደረሰና አምሳ ብር አስጨብጦኝ በዛ ሰዓት አምሳ ብር ደግሞ ትልቅ ቫሊ አሉ እና ይ መድኃኔዓለም ፈልጎኛል ማለት ነው። ፈልጎኛል ማለት ቅዳሜ ቀን ነው ቀኑ ወደ ቤት ሲሄድ ባለቤቴ ሰላም ልትለኝ እዛሁ ያልኩት፣ እዛሁ ምነው ያው ታውቃለች፣ ከሰው ተጣላ ያለች አይ አልተጣለው። እና ምን ነው ጌታ እንቀበላለን ደስ ይለኛል አለች እሷ እዛው እዛ። በማግስቱ ልጃችንን ይዘን ወደ ሙሉ ሚል እና በመሀል ልደታ ጋር ስደርስ በቃ እዚህ መድሃኒዓለም አለ እዛ መድሃኒዓለም ነው እንግባ ስላት አይ እዛ ሄደን ማየት አለብን አለች እሷ። ሎንጌል ገባን። ሲነገር የማላቀው ስሜት ውስጤን ይፈነቅለው ነበር። ይሆን የደስታ አይቸው የማላቀው ደስታ እና ጌታን ትቀበሉ ተብሎ ስብከት አልቆ ባል እኔ እጄን አወጣሁ። እኔ እዚህ ሁሉ ሕዝብ ፊት አልወጣም አለች ባለቤት። እዛ ጋር እሷ ነች ያመጣች። እዚህ ጋር ግን ጥያት ወደፊት ወጣሁ

ሐዋርያው ፓስተር ዳንኤል ከአሜሪካ የመጡ ጊዜ ነበርና እዛ ሄደን እንማራለን አለ። በጣም በሚገርም ሁኔታ መኪና ይዞ ይመጣል ያደርሰነ፣ አብረን እንመለሳለን። በቃ ተንደላቀን እንደልነት አጋምስ ጥምቀት ላይ ሱባካ ረክ እርሱ እናንተን አንተን ካመጣ በኋላ ወደ ጌታን እንድታገኝ ካደረገ በኋላ እሱ ግን ወደ ኋላ ተመለሰ። ጌታን አብሮን ተቀብሎ አብሮን ትምህርት ጀምሮ ጥምቀት ሲደርስ እሱ ተመለሰ። እኛ ተጠመቅ እና በዚህ መልኩ ጌታን ያገኘውበት መንገድ ይሄኛው መንገድ ነው። ግን በጣም የሚገርምህ እኔ አሁን በዚህ ሕይወት ውስጥ ስታሳልፍ በተለይ ሰዎች ጌታን ኢየሱስ ክርስቶስን ከተቀበሉ በኋላ የተለያዩ ጉዳዮች ሊደርስባቸው ይችላል እና ከነዚህ መካከል አሁን ጌታን ከማግኘትህ በፊት ካገኘህ በኋላ በሕይወትህ ላይ ያጋጠሙ ነገሮች ምንድን ናቸው? እስኪ እነዚህን ነገሮች አሁን ለዛሬ ለኛ ትምህርት ይሆናል ብለን የምታስባቸውን ነገሮች ጌታን ካገኘ በኋላ ይህ በማህበረሰቡ መገለል አለ። ድሮም የሚቀርብ ሰው እንደዛ ይሆንልህ። ትንሽ እንደ ቤተሰብም ማለት እኔ ፋሚሊ ደስተኞች ናቸው ጌታን በማግኘት ከእናቴ ጀምሮ እህቶቼ፣ አንድ ወንድሜ። ለምንድን ነው አመፀኛ ስለነበርኩ ከምሞት ዘ እናቴ ይ ሲተኮስ ገደሉት ብላ ነበር የምትወጣው። ግን እዛ እስከገባው በኋላ አንድ ያለችው ነገር ምንድን ነው፣ እናቴ እኔን መዳን ያለም የታደገዋለች። እሱን አይደለም የኔ መዳን ለእሷ ለምን ለሊት ላይ ቆማ ነው የምትጠብቀኝ? በፊት የትነ ወደየትነ የማይል ስትወጋ፣ ስትደበደብ፣ ስትፈለግ ስትዘርፍ፣ ስትቀማ፣ ስትነጥቅ ዝም ያላለ ሰው ዝም ያለ ሰው አሁን ጌታን ካገኘ በኋላ ሲያገልታ ያለ እንደውም አንድ ጊዜ ማረሰው ያው ይሻለው ነበር ተብሎ ሰምቻል። እንዲህ ከሚሆን እንደዛው እያደረገ ቢኖር ይሻለው ነበር፣ እየቀማ እየዘረፈ እየወጋ እና በዚህ ይሄ ሆኗል ግን እኔ እኔ ደስተኛ ነበርኩ። እኔ ከተስፋ መቁረጥ ህይወት ነው የወጣሁት። እንደዛ እያደረኩ መኖር አልፈልግም ነበር። ከአንዴ ሁለቴ በጣም አንድ ሚዲያውን ከተከታተለው አንድ ወንድም አለ በጌታ የነበረ በጣም የሚወደኝ መስክሮልኝ፣ እሱም አያውቅም ግን እንዲሁ ይወደኛል። ሁለት ጊዜ መርዝ ልጠጣ ለእና አንዴ ለእናቴ እየጻፍኩ ቤቱን በእርግዶ ገባ ተልእኮ መጥቶ ምን እያረክነ ታግለን አለቅሶ መርዛ ስጥሎኛል። በሌላም ጊዜ ራሱ እንደዚሁ ሁለቴ መርዛ ስጥሎኛል። ራሴን ላጠፋ ብዙ ጊዜ አሁን ይሄን ቤተሰብ አያቅም። ለምንድነው ማጥፋት ፈለግከው? ኖርማል ያላቅም። በቃ መኖር ግን ያስጠላኛል። በዛን ሰዓት አካባቢ ላይ ቦስ እንደገና ደግሞ መኖርንም እንድትጠላ ያደረገው አሁን ላይ ሆኜ ሳስበው ያው መንፈስ ዓለም ላይ አልነበረም። መንፈስ ዓለም ዛሬን ነው ያቅሟል የኔ አብሬው እንደማልቀጥል ያውቃል። ስለዚህ መቅደም ነው የሚፈልገው እና ብዙ ጊዜ ሞክሪያል ኢቨን ጌታን ካገኘው በኋላ በአደጋ ራሱ ብዙ ጊዜ እና ወደ ጌታ ከመጣ በኋላ ግን እጅግ ደስተኛ ነኝ፣ እጅግ ሰላም አለኝ። እግዚአብሔር በሰላም ባርኮኛል። ላገኘዋቸው አብሮ አብረውኝ ላመፁ ልጆች አብረውኝ ከኔ ጋር ለነበሩ ልጆች ሁሉም ነገር አልፎ አልፎ፣ አንዳንዶቹም ወደ ጌታ መጥተዋል እና ግን ረፍት የለኝም ስናገር ኢየሱስ አንዳንዴ እንደውም ሰዎች ወንጌል ሲመሰግሩ ከኋላ እንደ ጋርድ እከታተላቸው ነበር። ሰው እንዳይነካቸው ብዙ አልበሰልኩም፣ ግን ቢነካቸው ልታላል የእግዚአብሔር ራሱ አንድ ጋርድ ይሆን ነበር ማለት እንደ ራሴ። ያው መንፈሳዊ ዓለም እንደዛ ባይለኝም ወይ እግዚአብሔር እኮ ሊሆን ይችላል፣ አላውቅም። ግን እነሱ እንዳይነኩ በዙሪያ ባሉበት ቦታ እከታተል ነበር አሁን በጣም አንተ ወደዛው ድንገት ወደ ዱርይነት ህይወት ወደዚህ ኃይለኝነት እንድትገባ መነሻ የሆነው ነገር ታስታውሳለህ? ዋው አስታውሳለሁ። ነው የተጫወትን ልጆች ሆነን አንድ ሰው ሰደበ፣ አንተ ሰደበ። ከፍ ያለ ልጅ ነው። ምን ዕድሜ ላይ ሆነ? ከኛ ትልቅ አንተ ምን አይነት ሚላ ይሆናል? እኔ አስራ አራት ዓመት ምና አስራ አራት ደስ ሰደበኝ። ማረግ መፈንከትም አልቻልኩ። የሰደበኝ ስድብ ደግሞ በጣም በቃ ከውስጤ የማይጠፋ ነው። ያችን ይዤ ወታደር ወይ መግብ ፈለኩ። ለምን እሱ ለማጥቃት እንደተባለው እሱን ለማጥቃት ለሰደበ ነገር ብለህ ያው እዛ ስፖርት አየር ወለዶቹን ሳያቸው ብዙ ጊዜ በእኛ ጋር አቋማቸው ምናምን ጣም ደስ ስለሚ አየር ወለቤ መግባት መከላከያ ገባ። አየር ወለቤ አየር ወለድ እና ከዛ መጣው እንደገና ስልጠናዎች ነበሩ። ወንዶቲካ ግብቻ ስልጠናዎችን ካደረግን ከጨረስን በኋላ ወደ አዲስ አበባ መጣሁ ተመልሰ። እንዴት ፈቀዱ የሆነች ጊዜ ላይ እዛ ጢቃ ላይ ወንደ ጥቃ ስለነበር የሆነች ጋፕ ላይ መጣን። ከጓደኞች ጠፋ ብለን መጣን እና ያንን ሰው አገኘት ራሱ እና ይሄ አየ ምን ያህል ዛሬ ላይ ቢሆን ብዙ እኮ የሰደቡኝ ። ብዙ ሊመቱኝ የተጋበዙ ሰዎች አውቃሉ፣ በወንጌል በተለያየ ነገር እና ኦልሬዲ ሞታቸዋል አደለም የሚለው እና ያልሞተ ማንነቱ ውስጥ በበቀል ያደገ ልጅ ያንን ሰው አግኝቼ ገፍትሬ ገፋኝ ብዬ መትቻው እሱ ገና ነካኝ ብለ ነቅቸው ለምን ገፋኝ ብዬ ምናምን ሲል ቀድም እና ያነሳሳኝ ያቺ መንገድ ነበረች እና ከዛም ከመጣው በኋላ ደግሞ እዛ ምልስን ስፓርታ የሚባል አንድ ሰማንያ አንድ ኮሪያዎች ነበር ያን የሚያሰለጥኑት ቴኳንዶ ተሰለጠነ። ስልጠናውን ስንጨርስ ሌላው ወደ ግዳይ ሲሄድ ወደ ቤት ከዛ በኋላ እዚጋ ይደረደራል ሳንጃ ምናምን መቀማት መውጋት፣ ግን አያስደንቅም። እግዚአብሔር እንደዚህ አይነት ህይወትን መልሶ ለራስ አድርጎ ሲገዛ መልሶ ለመንግስቱ ስራ ልክ አሸንፎ በፍቅር አሸንፎ ራሴ ፈልገ እንድታገለግል ሲያደርግ ምን አይነት ስሜት ይሰማል? ቀመል በላይ በተለይ አንድ ምን ሳልናገር ማላልፈው አንድ ጉዳይ ናቴን ገንዘብ አምጪ ብዬ ሳበሳጫት፣ መንፈሱ በለዋ ላይ ተገለጠ። ተገልጦ ግግዳ ጋር ሲገጫት በጣም አዘንኩ እና በደረት የተኝቼ ማን ነው ከዚህ ክፉ? አሁን ክፋቱ በፊት እንደ መላክ ነበር የምናየው። ጨረሻ ላይ ግን ክፋቱ ጨምረና ከዚህ የሚያድደን ነው። ያልኩበትን ጊዜ አስታውሳሉ። ስለዚህ ጉልበት ኖሮ አላዳንከም፣ ጉልበት ኖሮ ያንን አታደርግም። በሃይማኖተኝነት አልዳነችም አልዳነችም። በምን ግን ከዚህ ህይወት የሚያወጣውን ውስጥ የነፍስ ጥያቄ ግን ነበረች፣ ነ ጥያቄ ገባች። እዛ ጋር ከሱ የሚሻል አላቅ መላክ ነኝ ይላል። በጣም ሲሸውድም እንድንመሰለው የሚያደርገው ማዘር፣ ምን ነበረች? በዛር አምልኮ ወይም የዛር ወይ ጥንቆላ አዎ እንደ ሱ አይነት አምልኮ ውስጥ ነበረች እና ከሚካኤል ጋር ኮንፈረንስ አድርጌ የመጣ ይለ ሱባኤ ላይ ነበርን ይለ መንፈሱ ነው የሚለው። እና ኦልሬዲ አሁን ከመላኩ ውጪ ሌላ ነው ብላ እና በጣም በቃ ያን ቀን ግን እናቴ ብትሞት ወንድሞቼ እህቶቼም እንደሚጠሉኝ በሱ ምክንያት ነው ብላ እንደሚጠሉኝ እና ብቸኛ እንደመሆን ሲሰማኝ፣ ማን ነው የሚያድነን? ሰምቶኛል።